የብዙዎቻችን የልጅነት ትዝታ ነው ደስታ ከረሜላ። ታዲያ ይህ ደስታ ከረሜላ ከረዥም ጊዜ ከገበያ መጥፋት በኋላ ዳግም ነፍስ ዘርቶ ወደ ገበያው እየመጣ ይገኛል። አሁን የምገኘው ወንጂሿ ነው። እዚህ ወንጂሿ ስኳር ፋብሪካ ደስታ ከረሜላን ዳግም እያመረተ ይገኛል። ምን ይመስላል? አብረን እናያለን፣ ተከተሉኝ። ይህ ደስታ ከረሜላ በመሰረቱ ሲቋቋም የስኳሩን ለማስተዋወቅ ያኔ የተቋቋመ ነው። ከስኳሩ ጋር በነፃ ይሰጥ ነበር ማለት ከረሜላ። የብዙ ወጣቶች ትዝታ፣ በወቅቱ የነበሩ ወጣቶች ትዝታ፣ የሕፃናት ትዝታ የነበረ ከረሜላ ነው ደስታ ከረሜላ። ለረጅም ጊዜ ተዘግቶ ቆይቶ አሁን በቅርቡ በተደረገው ጥናትና በተሰጠው አመራር ወደ ነበረበት ተመልሶ የመግባት ስራ ሰርተናል። እንደምታዩት ወደ ተግባር ገብቷል። እንደ ሀገር ያለው የከረሜላ ፍላጎት በጣም ሰፊ ነው። አሁን ያለው የገበያ አቅርቦቱን ስናይ ከ46 እስከ 50 ፐርሰንት የገበያ ፍላጎቱን የሚያረካ ሆኖ ደስታ ከረሜላ ይህንን ያለውን የገበያ ፍላጎት የሚንጎላ ተደርጎ ሊወሰድ ይችላል። ፋብሪካው አሁን ባለው ካፓሲቲ በአመት እስከ 2400 ቶን የማምረት ካፓሲቲ ያለው ፋብሪካ ነው። ሁለት መሰረታዊ የሆኑ ግብአቶች ነው ከረሜላ የሚመረተው። የመጀመሪያው ስኳር ነው። ስኳር ደግሞ ወንጂ ሸዋ ስኳር ፋብሪካ ራሱ የሚያመርተው ነው እሴት ጨምረንበት ለገበያ የምናቀርበው አንድ ፕሮዳክት ነው ማለት ነው። ሁለተኛው ግሉኮስ ነው። በግሉኮስ እና ስኳርን አደባልቀን ከተዋህደና ከቀለጠ ስኳሩ ከቀለጠ በኋላ በደንብ አንድ ላይ ይፈላል። ከፈላ በኋላ የተለያዩ ቃናዎች እንዲኖሩት የሚጨመርበት ግብአት አለ። ከዛ አንጻር የወንጂ ሸዋ ስኳር ፋብሪካ ደስታ ከረሜላ ዘጠኝ አይነት ጣዕሞችን ያመርታል ማለት ነው። ስለዚህ ከረሜላን ወደ ገበያ ስንመልስ እንደ ወንጂ ሸዋ ስኳር ፋብሪካ ለኢትዮጵያም ኢትዮጵያ በጣም ትዝታ ላላቸውን ሰዎች መጣንላቸው ይላለ።